እና ሊላሂ ወኢና ኢለይሂ ራጂዑን። በትላንትናው ዕለት በመዲና በደረሰው አደጋ አስራ ስምንቱም የአንድ ቤተሰብ አባላት ሲሆኑ ዘጠኝ ልጆችም ጨምሮ ህይወታቸውን ካጡ 42 ህንዳውያን ሙዕተሚሮች መካከል ይገኙበታል። ከስር የምትመለከቷቸው የመጨረሻው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሙስሊም ተማሪዎች አለባበስ ላይ ጠንከር ያለ መግለጫን ይዞ ወጥቷል። የትኛው ሸካፍ ርድ ቤት ነው? የትኛው ደግሞ ቪዲዮ በምትችሉ ሙስሊም ያልሆነ ሰው ጀለቢያውን ለብሶ ከሌላ ሃይማኖት ተከታይ ጋር እየተነካካ የሚሰራ ቪዲዮ ወላ ይሄ ቪዲዮ እጅግ በጣም ተጽዕኖአለ። ደክመን ለፍተን ለአባችን ጠብ አርገን የሰራን ሀራም ነው ይላሉ። መሰደዳችን ግን ብር ላኩ መስጊድን እንደዚህ እንሰራለን ምስገና እናበላበታለን ይሉናሉ። ይሄ እንዴት ይታያል? የኛ መሰደድ ሀራም ከሆነ ብራችንስ ሀላል ነው ወይስ? ተመልከቱ የአላህን ስራ፣ ሱብሐንአላህ እጅግ አስገራሚ መረጃ ነው ይላችሁ የመጣው ዓለምን እያነጋገር የሚገኘው ይህ የዘራፊው ድርጊት። የትንሿ ልጅ ጣፋጭ ፈገግታ እንግዲህ ሌባው ከተመለከተ በኋላ

ተመልከቱ የአላህን ስራ ሱብሐነላህ፣ እጅግ አስገራሚ መረጃ ነው ይዤላችሁ የመጣሁት፣ እስከ መጨረሻው ተከታተሉኝ። በኢራን ውስጥ የውሃ እጦት እጅግ ትልቅ ድርቅ ተከስቶ እንደነበረ ሰሞኑን ሁላችሁም ሰምታችኋል ብዬ ተስፋ አደርጋለሁኝ። ይህን ተከትሎም የኢራኑ ፕሬዝዳንት የኢራን ዋና ከተማ ነዋሪዎች፣ የቴራን ነዋሪዎች አስቸጋሪ ነገር ከዚህ በላይ የሚከሰት ከሆነ ከተማውን ለቃችሁ የምትወጡበትን መንገድ አስተካክልላቸዋለሁ እያላቸውም ነበረ። እነሱ ግን ሱብሐነላህ፣ እንደዚህ ነበረ ምላሻቸው። ቆያን ጨረስ ነው የራሳችን ግዴታ አለብን ብለው ሁሉም አደባባይ ወጡና፣ ከላይ በፎቶ ላይ እንደምትመለከቱት አላህን ሲለምኑ ሰላት ሲሰግዱ ዋሉ። አላህም አላሳፈራቸውም ሱብሐነላህ። ከትናንት ወዲያ ነው ይሄ ፎቶ፣ ከላይ የምትመለከቱት ፎቶ አደባባይ ወጥተው ሰላት ሰግደው አላህን የለመኑት በትናንትና ዕለት ዶፍ ዘነበ፣ ጎርፍ በጎርፍ ሆኑ። ከላይ ቪዲዮ እጋብዛችኋለሁ። ሁላችሁም አላሁ አክበር እያላችሁ ኮሜንቱን አሸብርቁት። አላህ ሁሌም ለሁሉም ነገር ቸር ነውና ሁሌም ቢሆን እጃችንን ወደ አላህ እንዘርጋ። በደንብ ር ኮፒ ሊንክ ክሪፕ ፖስት እያደረጋችሁ አዳርሱት። የጀማ ማሻአላህ፣ አላሁ አክበር! ይህ የአላህ ተአምር ነው። እንግዲህ ተመልከቱ። ተስፋ ቆርጠው ከሀገር መውጣትን አልፈለጉም። ከኛ የሚጠበቀው ነገር አለ ብለው እጃቸውን ወደ አላህ ነበር ከፍ አድርገው አላህን የለመኑት። አላህም አላሳፈራቸውም። በቅጽበት በዛ መልኩ እንግዲህ ጎርፍ በጎርፍ ዝናብ በዝናብ አርጓቸው ዱዎችን ተቀብሏቸዋል ማለት ነው። ይሄ እጅግ የሚያስደስት እና የአላህን እንግዲህ ተአምር የሚያሳይ አንዱ ቪዲዮ ነው ብዬ አምናለሁ። በየትኛውም ቅጽበት ብንሆን አላህን ልንተው ከአላህ መራቅ እንደሌለብን እጆቻችንን ከፍ አድርገን አላህ መጣራት እንዳለብን የሚያሳይ ቪዲዮ ነው። ወደ ሌላኛው ቪዲዮ አልፍ ብላችሁ ጅማ አለምን እያነጋገር ያለ ቪዲዮ አለ። እስኪ በጋራ እንመልከት። በጣም ልብ ይነካል። አለምን እያነጋገር የሚገኘው ይህ የዘራፊው ድርጊት፣ የትንሿ ልጅ ጣፋጭ ፈገግታ እንግዲህ ሌባው ከተመለከተ በኋላ ከዝርፊያ መቆም እንደቻለ ነው የተገለጸው። አንድ የታጠቀ ሰው ሽጉጥ ይዞ ወደ አንድ ሱቅ ሲገባና እንዲሁም ደግሞ ገንዘብና የሱቁን ባለቤት የሞባይል ስልክ ሲነጥቅና እንዲሁም የሱቁ ባለቤት በአጠገቡ ይች የምትመለከተው አራት ወይም አምስት ዓመት የሆነች ልጅ እንግዲህ ትገኛለች። ዘራፊው ገንዘብንና እንዲሁም ደግሞ ስልክ ጨምሮ የሚፈልገው ነገር ከዛ ከሱቁ ከወሰደ በኋላ ሕፃናዋን ልጅ እንግዲህ ፈገግ ስትል ይመለከታል። ይህንን ታዲያ የሕፃኗን ፈገግታ እንግዲህ አይቶ ማለፍ ያልቻለው ዘራፊው ባልተጠበቀ ሁኔታ እንግዲህ ከዛ ሱቅ ባለቤት የወሰደው ገንዘብና እንዲሁም ደግሞ ስልክ ሲመልስ ይታያል። ሰውየው እንግዲህ ፍቅር በማሳየት ህፃኗን ግንባሯን ስሙ ማንንም ሳይጎዳ ሱቁን ለቆ ወጥቷል። እንግዲህ ቪዲዮ በሰፊው በዚህ በማህበራዊ ሚዲያው ከተሰራጨ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች የልጅ ንጹሕ ልብ እንግዲህ አንዳንድ ጊዜ የጨለመውን አእምሮ እንኳ ሊያበራ ይችላል በማለት እንግዲህ አስተያየታቸው እየሰጡበት ይገኛሉ። እናንተስ በዚህ ጉዳይ ብንትላላችሁ ሀሳባችሁን አጋሩ። ፎሮ ማድረጋችሁ እጅማ በጣም ልብን ስለነካውን ይህን ቪዲዮ ወደ እናንተ ያቀረብኩላችሁ እና በልጁ ምክንያት እንግዲህ አባት ከዚህ ሙሲባ ውስጥ ተርፏል። እና ልጅ የአላህ ጸጋ ነው። ወላሂ አላህ ልጅ የሌላቸው ልጅ ይስጣቸው ለማለት ተወዳለው። በጣም ስለተገረምኩ ነው ይህን ቪዲዮ ያቀረብኩላችሁ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት ትሰጡበታላችሁ? ወደ ሌላኛው ቪዲዮ አለፍኩላችሁ እና ሌላ እኛም ተመላሽ ከዚህም በፊት እንግዲህ በትናንት በትናንትና ወዲያ አንድ መረጃ ወቶ ነበር። ሁላችሁም የምታውቁት ኡምራ ለማድረግ የሄዱ ወንድሞቻችን አርባ ሁለት ሰዎች እንግዲህ መኪናው ተጋጅቶ ተቃጥሎ እንደ ሞቱ ሰምተናል። ከዛም አልፎ እጅግ የሚያሳዝን መረጃ ሰምተናል፣ አሁን ላይ ማለት ነው። 16ቱም የአንድ ቤተሰብ ናቸው። ላ ይዘንላቸው እጅግ የሚያሳዝን መረጃ ወጥቷል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በትላንትናው ዕለት በመዲና በደረሰው አደጋ 18ቱ የአንድ ቤተሰብ አባላት ሲሆኑ ዘጠኝ ልጆችም ጨምሮ ህይወታቸውን ካጡ 42 ህንዳውያን ሙዕተሚሮች መካከል ይገኙበታል። ከስር የምትመለከቷቸው የመጨረሻ ፎቷቸው ነው። አላህ በጀነቱል ፊርደውስ ሁላቸውንም ይሰብስባቸው ያረብል ዓለሚን። እንዲሁም በመካከላቸው ብቸኛው የተረፈ ነፍስ በትላንትና ዕለት ማለትም ሰኞ ለዑምራ ጉዞ ወደ መዲና ሲያመሩ የነበሩ 42 የህንድ ዑምራ ተጓዦችን የጫነው አውቶቢስ ነዳጅ ከጫነ ቦቴጋ በድንገት በመጋጨቱ ሁለቱ መንገደኞች በቃጠሎ መሞታቸው ታውቋል። አንዲት ነፍስ ስትቀር የ ሀያ ሶስት አመቱ ግለሰብ ባደጋው ወቅት ወላጆቹን ጨምሮ አያቱ እንዲሁም ሌሎች ቤተሰቦቹ አውቶቡስ ውስጥ እንደነበሩና እሱ በቃጠሏ አደጋ ቢደርስበትም ከእሳቱ በመውጣት ነፍሱን አድኗል። አላሁ ተዓላ ትሙቼ ያላት ነፍስ ከእሳት እንዲሁም ያወጣል። ለሞቱት አላሁ ተዓላ ጀነት አልፈርደውስን ይወፍቃቸው፣ እንዲሁም ለወዳጅ ዘመዶቻቸው አላ ሰብሩን ይወፍቃቸው። ኢና ሊላሂ ወኢንና ኢለይሂ ራጂዑን። አስራ ስድስቱም ሲረጋገጥ ማለት ነው የአንድ ቤተሰብ አባላቶች ናቸው። ዘጠኝ ህፃን ልጆች እንዲሁም ደግሞ አምስት ዘጠኝ ህፃን ልጆች እንዲሁም ደግሞ ሰባት ቤተሰብ ማለት ነው። አስባችሁታል? ሱብሓንላ እጅግ በጣም ያሳዝናል። እጅግ በጣም ልብ የሚነካ ቪዲዮ ነው። አላህ በጀነት ልክ በዚህ በምስሉ ላይ እንደምትመለከቷቸው መጨረሻ ፎቶ ተሰብስበው ተንስተው ነበር። በዚህ መልኩ አላህ እንግዲህ በጀነተል ፍርዶስ ይሰብስባቸው አንድ ላይ ያበስራቸው ለማለት ወዳለ ማረፊያቸውን ጀነተል ፍርዶስ ያርግላቸው። በጣም ብዙዎችን ሲያነጋግር የነበረ ቪዲዮ አንዱ ምንድን ነው፣ እሷ ክርስቲያን፣ እሱ ሙስሊም በጋራ እንመለከት። ይህንን ቪዲዮ በምትችሉት አቅም በደንብ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያረጋችሁ ሙስሊም ለሆኑትም ላልሆኑትም ሼር አድርጉላቸው። ከዚህ በፊት ኒቃብ ለብሳ ኒቃቧን ለውሸትና ለስርቆት ስትጠቀሙ አሳዩን፣ ዝም አልን። አሁን ደግሞ እንደምትመለከቱት ሙስሊም ያልሆነ ሰው ጀለቢያውን ለብሶ ከሌላ ሃይማኖት ተከታይ ጋር እየተነካካም የሠራ ቪዲዮ ወላሂ፣ ይህ ቪዲዮ እጅግ በጣም ተጽዕኖ ከቪዲዮ በላይ ደግሞ ኮሜንት ሴክሽን ላይ የምትጽፉ ሰዎች ሙስሊሞችም እኮ ልትሆኑ ይችላላችሁ። በእግዚአብሔር አላህን ፍሩ አይነት ነገር እንደዚህ አይነት የሚባል እስልምና የለም። አላህን ፍሩ። አንቺም በሃይማኖቶች እኔም በሃይማኖት የሚባል አስተምህሮት የለንም። እዚህ ነገር ልትቆጠቡ ይገባል። ሰላሙ አለይኩም ወረመቱላ ወበረካቱ። ዋለይኩም ሰላም። ለገንዘብ ብለን ብዙ ነገር እያደረግን ነው። በነገራችን ላይ አሁን ላይ ዩቲዩብ ለመስራት እኔም በሃይማኖት አንቺም በሃይማኖት እየተባባሉ ንክክ እየተፈጠረ ብዙ ተግባር እየተመለከትን ነው። በነገራችን ላይ አላህ ይጠብቀን። ለማ ተወዳለው ኮመንቱ ነው እንግዲህ ብዙዎችን ሲያነጋግር የነበረው። በተለይ ኮመንቱ ምን ይላል መሰላችሁ? አምዱላህ ጴንጤ ያረግሽኝ እምቤቴ ማርያም ይላል። ወላሂ ማርያምን ጥሩ ስራ አልታየኝም፣ በኢየሱስ ስም ምናምን የተለያዩ የአላህን ስም እየጠሩ እንዲሁም ደግሞ የማርያም ስም፣ የእግዚአብሔር ስም እየጠሩ የአላህን ስም እየጠሩ ብዙ ነገር የሚያደርጉት በኮመንት ላይ ማለት ነው። እረ በእግዚአብሔር አላህን ፍሩ ምናምን ይላል፣ እና ይሄ ነገር ብዙዎችንም አስቆጥቷል። ከዚህ ድርጊት ተቆጠቡ። ለማ ተወዳለው ማንነታቸውን አላውቅም። ያው ካፕሉ ነው የሚሰሩ ሰዎች መሰለኝ እነዚህ ሰዎች። አላህ ልንፈራ ይገባል የሚል መልእክትም ጭምር ነው። እዚህ ዓለም ውስጥ ያላችሁ ከዚህ ድርጊት ብትቆጠቡ የተሻለ ነው ብዬ አምናለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሙስሊም ተማሪዎች አለባበስ ላይ ጠንከር ያለ መግለጫን ይዞ ወጥቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የሆኑት የክብር ዶክተር ሼህ አጂ ኢብራሂም ቱፋን ዛሬ መግለጫ የሰጡ ሲሆን በዚህም ታዲያም ትምህርት ሚኒስቴር ሊሰራባቸው ይገባቸዋል ባሉት ጉዳዮች ላይ ጠንከር ያሉ ጉዳዮችን አንስተዋል። ከእነዚህ መካከል የመብት ጥሰት ሊቆም ይገባል ትምህርት ገበታ የማራቅ ዘመቻም ይቁም ብሏል። እንዲሁም ደግሞ ጭቆናም ተቀባይነት የለውም በሙስሊሙ ህብረተሰብ ላይ ሲሉ የገለጹ ሲሆንም ሂጃብ እና ኒቃብ ሃይማኖታዊ ግዴታ ናቸው፣ አንዱን ፈቅዶ አንዱን መከልከል አይቻልምም ብለዋል። መንግስትም አፋጣኝ መፍትሄ እንዲሰጥ ጥያቄ አቅርበዋል። ሀጂ ኢብራሂም ሰላም ወዳዱ ህዝበ ሙስሊም በተደጋጋሚ የሚፈጸመውን በደል በትዕግስት ማለፉ ለሀገር ደህንነት ያለውን ቅንነት የሚያሳይ መሆኑን ጠቅሰው መንግስት ለችግሩ አፋጣኝ መፍትሄ እንዲሰጥም መጠየቃቸውን ከዚህ መግለ መግለጫ ላይ ተመልክቻለሁ። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማነው የለየላቸው ባለሙያት አለ? የትኛው ሸሪያ ፍርድ ቤት ነው? የትኛው ደግሞ መጅሊስ ነው? ንቃብና ሂጃብ ለይተው የሰጣቸው ከየት እንደሚያመጡ፣ አናም የራሱ ጣልቃ ገብነት ነው። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብና ንቃብ ምንድን ነው ትርጉሙ ሂጃብ የምንለው እኮ አጠቃላይ ሁለመናውን የመሰትር ማለት ነው እንደ ሸሪዓ አባባል። በዚህ ምክንያት ዛሬም አሁን ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ድብ ብለናል። ምክንያቱም እርግጠኛ ነን መንግስታችን ሙሉ ለሙሉ መብታችን አክብሮ አስከብሮልን ባለንበት ሰዓት በአንድ ሴክተር በሁለት ሴክተር የሚደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ ወዳለሁ። ይህንን ስማ፣ እህታችን ኒቃቧንም ተለብሳለች ጃቧንም ተለብሳለች ትምህርቷንም ተምራ ከፍተኛ ውጤት አንጣ ትልቅ ቦታ ትደርሳለች እያመጡ ነው። ወንድም እህቶቻችን ሙስሊሞች ማለት ነው እንዳይማሩ ግን፣ ወደኋላ እንዲቀሩ ብዙ ተጽዕኖ እየተደረገ ነው። የማነው? ይሄ ብርሃኑ ነጋ ትምህርት ሚኒስቴሩ ኃላፊ ምንዳለ ታውቃላችሁ? በነገራችን ላይ ከመጅሊስ ጋር ተዋይቼ ተስማምቻለሁ። ምንድን ኒቃብና ሂጃብን ለማስተው ማለት ነው። ተመልከቱ፣ መጅሊስ በትናንትና ዕለት አቋም የያዘ ጥሩ መግለጫ አውጥቷል። በነገራችን ላይ በዛ መልኩ ደግሞ ውሸት እንደሆነ ተናግሯል፣ ተመልሶ ሲጠየቅ ማን ነበር ትምህርት ሚኒስቴሩ ማለት ነው ከሀጂ ዑመር ሙፍቲ ጋር ነው፣ አላህ ይዘንላቸው እና ከሞቱት ማለት ነው ከእነሱ ጋር ነበር ያወራሁት። እነሱ ከስልጣን ገበታቸው እንትን ካሉ ራሱ ሶስት ዓመታቸው መችመች ሁርቱ ነው የማይሆን የማይሆን ውሸታቸው በዚህ መልኩ ተጋልጧል። ይህ ነገር ፌክ ነው። ስለዚህ ለማጭበርበርና ጥላቻቸውን በስፋት እያሳዩ ስለሆነ እንግዲህ በዛ መልኩ የእኛ መጅሊስም እንደዚህ አይነት ውሸቶችና ሴሮዎችን እያወቀ ስለሆነ ይበልጥ ተጠናክሮ ይሰራል ብዬ አስባለሁ። እንሻአላህ ትምህርቷንም ትማራለች፣ ሂጃቧንም ትለብሳለች። እህቶቻችን በ ማለት ነው። በእንደዚህ አይነት ጉዳይ ትልቅ መፍትሄ እንደሚኖረው በዘንድሮ አመት በተለይ እንደዚህ አይነት ነገር መስማት እንደሌለብን ተስፋ አደርጋለሁ። እንሻአላ እናንተስ በዚህ ጉዳይ ላይ የምንተላላችሁ የመጀመሪያው መረጃውን ሰምታችኋል። በጣም ደስ ይላል። ወደ ሌላኛው ጉዳይ ልፍኩላችሁ። ደክመን ለፍተን ለአባችን ጠብ አድርገን የሰራን ሀራም ነው ይላሉ። መሰደዳችን ግን ብር ላኩ፣ መስጊድን እንደዚህ እንሰራለን፣ ምስገን እናበላበታለን ይሉናሉ። ይሄ እንዴት ይታያል?

አንድ ቀን ከነ ሌሊቱ እና ከዚያ በላይ ወይም በኪሎ ሜትር 80 ኪሎ ሜትር እና ከዚያ በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን አትጓዝም። ወይ ባላጋ ወይ አባት ወይንም አያት ወይንም ወንድም ወይንም አጎት ከነዚህ አቃሎች አንዱ ጋር ካልሆነ እንዳትጓዝም። ለምን ሲባል ለራሷ ሲሉ ነው። ጥበቃ ያስፈልጋታል። ሴት ልጅ ለምን ከተባለ ሴት ልጅ ከወንድ ልጅ በአቅም ደካማ ናት አይደል? ወንድ ልጅ ጉልበቱን ተጠቅሞ ሊደፍራት ይችላል። ሩቅ መንገድ ይሄዳል ወይ? ስለዚህ አላህ ሱብሓነሁ ጥበቃ ያስፈልጋታል ሴት ልጅ ብሎ ደነገገላት። ለእርሷ ክብር ሲባል ልባቸዋል ሀታ ግዴታ የተደረጉ ተግባራቶች ቢሆኑ አላህ ያን ግዴታን ጥሎላታል። ለምሳሌ ሐጅ ማድረግ ግዴታ ነው አደላ አቅም ካላት ነገር ግን መሕረም ከሌላት ትስች ልጅ መንገድ ላይ አደጋ ቢደርስባት፣ ስለዚህ አይ ስላለሽ ግዴታ መሄድ አለብሽ አላለም። መሕረም ከሌላት ደህንነቷ ሊጠበቅ ይገባልና እስክታገኝ ድረስ መህር ቤቷ ተዋል። ያ ነው እንደ አጠቃላይ። እናንተ ደግሞ ካላችሁበት ሀገር ወደ ውጭ ሄዳችሁት ከ80 ኪሎ ሜትር በላይ ነው፣ ያ ከነብስ ላ ስ ሐዲት ጋር ይጋጫሉ። እሱ አንደኛ እሱ ነው። ሁለተኛ እዛ ከሄዱ በኋላ የሰሩትን ገንዘብ ሐራም ነው በዚህ መሰረት ብሎ መናገሩ እሱ ስተት ነው። እዛ ሄደው የሰሩት ስራ ነው የሚታየው፣ በመሄዳቸው እንጂ ጥፋተኛ የሆኑት እዛ ሄደው የሰሩትን ገንዘብ ሐራም ነው የሚባለው እንደ ስራው ነው የሚወሰነው። የሰሩት ማዳም ቤት ገብተው እነዚህ ልጆች ልብስ አጥበው ከሆነ ቤት ጠርገው ከሆነ ልክ እንዲሁ ምግብ ሰርተው ከሆነ ሀላል የሆኑ ስራዎችን ሰርተው ከሆነ ገንዘቡ የተገኘው የሐራም ምንጭ ነውስ። ነገር ግን ሽሻስ ተሰቡ ና እንደዚህ በዚህ በሐራም ነገራቶች ከሆነ የዛኔ ሐራም እንደ ስራ ወንጅ እንግዲህ ጥያቄ ሱን ተጠይቆ ነበር። ሱን ምላሽ ሰጥቷል ማለት ነው። ኢንሻአላህ በሰማኑ የሚጠቀም ያድርገን። የተለያዩ ቪዲዮዎች፣ እስላማዊ ቪዲዮች፣ እንዲሁ መረጃዎችንም ጭምር ተመልክተናል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወረሕመቱላሂ በረካቱ። መልካም።